እንደምን ቆያችሁ፣ የሎዋ ሚዲያ ቤተሰቦች፣ የዕለቱ አጫጭር ዜናዎች ይዘን መተናል። አብሮታችሁ ከእኛ ጋር ይሁን። በሲዳማ ክልል ፍትህ ስርዓት ከጊዜ ወደ ጊዜ እየተባባሰ መምጣቱን እየተነገረ ይገኛል። በክልሉ በተለይ ሴት ልጅን መጥለፍ እና አስገድዶ መድፈር፣ መንግስት ወንጀለኞችን ይዞ ወደ ፍርድ አለማቅረብ እና ተበዳዮች ፍትህ ማጣት አሳሳቢ ደረጃ ደርሷል። ከሶስት አመታት በፊት በሶስት ጎረምሳዎች ተጠልፋ የተደፈረች የአስራ አምስት አመት ልጃገረድ ደጉ ዳንሳሞ ቤተሰብ የአመታት ፍትህ ፍለጋ ከተንከራተቱ በኋላ ሁሉም ነገራቸውን ጨርሶ በመጨረሻ መሄጃ አጥተው ወደ ሚዲያ በመምጣት ፍትህ መጠየቃቸውንና የደረሰባቸውን በደል መናገራቸው ይታወሳል። ይህንን ተከትሎ ከክልሉ መንግስት ዛቻና ማስፈራሪያ እየደረሰባቸው መሆኑን የገለጹት የተበዳይ ወይዘሪት ደጉ ወላጆች የሄዳችሁበት ሚዲያ ፍትህ ይስጣችሁ ተብሎ በሲዳማ ክልል ሴቶችና ሕፃናት ቢሮ እንደተባረሩ ተናግሯል። ምስራቃዊ ሲዳማ ዞን ቡና ኢንዱስትሪ ፍቃድ አሰጣት ጋይ ተያይዞ በርካታ ጥቆማዎች ለሚዲያችን እየደረሰ ይገኛል። የዞኑ አስተዳደሪዎች የቡና ኢንዱስትሪ ፍቃድ በእጅ መንሻ እንደሚሰጡ የተነገረ ሲሆን ፍቃድ የጠየቁ አካላት ጉቦ ከከፈሉ በኋላ ፍቃድ የዘገየባቸው አካላት ቅሬታን እያሰሙ መሆኑን ተነግሯል። በተያያዘው ዜና ደቡባዊ ሲጋማ ዞን አለታወንዶ ከተማ በኮሪደር ልማት ሰበብ በርካታ ቤቶች በመፍረስ ላይ መሆኑን ከስፍራው የደረሱ መረጃዎች ያሳያሉ። ከተማዋ በከተሞቹ ፈርጅ መካከለኛ ደረጃ የምትገኝ ሲሆን የቤቶች ፈረሳ በሁለተኛ ዙር ውስጥ ለውስጥ መንገዶች ላይ እየተከናወነ በመሆኑ በርካታ የከተማ ነዋሪዎች በቂ ያልሆነ ካሳ ክፍያ ቤታቸው እየፈረሰ መሆኑን ተነግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነጻ ገለልተኛና ፍትሐዊ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው አገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመውም ዋዜማ አስነብቧል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነጻና ፍትሐዊ አገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ሞገቱ ከምንጮች ተረድተናል።